ሰላም አሌይኩም ወረህመቱላህ ወበረካቱ፣ እንደምን እንደምን አላችሁ ውድ ሰላህ ፈርኒቸር ቤተሰቦች ፋሚሊዎች፣ ሰላም ብያለሁኝ። ሰላማችሁ ይብዛልን። እንግዲህ ሰላህ ፈርኒቸር እኔ ለማታውቁኝ አዲስ ልትቀላቀላችሁ ወንድምና እህቶች ደግሞ ሰላህ ፈርኒቸር እባላለሁ የምገኘው ወሎ ከሚሴ ነው ያለሁት። እንደዚህ አይነት ጽድ ጽድ ያሉ እቃዎችን ማዘዝ ማሰራት የምትፈልጉ ሰዎች ካላችሁ ቀጥታ ስልኬን በማንሳት ከሱ ላይ ቀጥታ ከእኔ ጋር ብመደወል ኮኔክት ማድረግ ትችላላችሁ ቴሌግራም ላይ ኢሞ ላይ እንዲሁም በማንኛውም ነገር ልታገኙ ትችላላችሁ ማለት ነው። እንግዲህ ዛሬ በአይነታቸው ለየት ያሉ ሙሉ የቤት ዕቃዎችን ይዤላችሁ መጥቻለሁኝ ማለት ነው። እንሳጥን አልጋና ኮስሞቲክስ እንደዚህም ክችን ካቢኔት በሚያምር ሁኔታ ጥድት ተደርጎ የተሰራ ዕቃ ይዤላችሁ መጥቻለሁኝ ማለት ነው። ስሪታቸው የሚሆን አይነታቸው፣ ጽዳታቸው ለየት ያለ ነው ማለት ነው። ስለዚህ ሰላህ ፈርኒቸር ነኝ፣ ተከተሉኝ ላሳያችሁ። ከግርጌው ጀምራለሁኝ ማለት ነው። ይሄ ግርጌው እንደምትመለከቱት ከውጭ መታችሁ አልጋ ላይ አረፍ አትሉም ማለት ነው። ፍራሹ ላይ አትቀመጡም። እዚህ ጋር አረፍ ትላላችሁ ማለት ነው። ገባችሁ አይደል? አልጋው እንደምትመለከቱት ከላይ ስቦንጆ ነው። ይሄ የዘር የለበሰ ነው፣ ማረፊያ ነው ማለት ነው። አረፍ ብላችሁ ልብስ ትቀይራላችሁ፣ ልብስ ትለብሳላችሁ፣ ጫማ ትቀይራላችሁ፣ ጫማ ትለብሳላችሁ። የምትፈልጉትን ነገር እዚህ ላይ አረፍ አረፍ ብላችሁ መጠቀም ትችላላችሁ ማለት ነው። ከዚያ በኋላ ደግሞ ይሄንን ትከፍቱትና ከዚህ ውስጥ የምትፈልጉትን አልባሳት አውጥታችሁ የምትፈልጉትን አውጥታችሁ መጠቀም ትችላላችሁ ማለት ነው። አይ ይቅርብን ካላችሁ ደግሞ ከስር ደግሞ እንደምትመለከቱት ሶስት መሳቢያዎችን አድርገንለታል ማለት ነው። እንደምትመለከቱት ሶስት መሳቢያዎች ገብቶለታል። ጽድት ያለ ስራ ነው ማለት ነው። አልጋው ሜትር ከአምሳ ነው። እንደምትመለከቱት ዲዛይኑ፣ ስሪቱ፣ ምናምን ክሬም በጎልድ ማለት ነው የተሰራው በሚያምር ክርል በሚያምር ዲዛይን የፊኒሽንጉ አሰራር የስራው ሁኔታ ምናምን ጽድት ያለ ስራ ነው። በቃ የሚያምር ስራ ነው ማለት ነው። እንደምትመለከቱት በቀኝና በግራ ኮመዲኖች አሉት። መስተዋትም ገብቶለታል። እዚሁ ቁጭ ብላችሁ ራሳችሁን መታዘብ ከፈለጋችሁ ቁጭ ብላችሁ እራሳችሁን መታዘብ ትችላላችሁ ማለት ነው። ከዚህ ደግሞ በመቀጠል ደግሞ ማሳያችሁ ነገር ቢኖር ምንድነው ቁም ሳጥን ነው ማለት ነው። ቁም ሳጥኑ ካልጋው ማሽ ተደርጎ የተሰራ ቁም ሳጥን ነው እንደምታዩት። ውበቱ ምናምን የሌለ ነው፣ የሚያምር ስራ ነው። መስተዋት አለው፣ ጎልደን ጌጥ ገብቶለታል፣ ገብቶልታል። ጽድት ያለ ስራ ነው። በቃ በቀላሉ የምታንቀሳቀሱት በሁለት ሰው እንደፈለጋችሁ የፈለጋችሁበት ቦታ መውሰር የምትችሉት አራት ተከፋች ነው እንደምታዩት ከስር አንዲት መሳቢያ ያለችው ልብስ መስቂያ ተደርጎለታል። ከላይ ኮንፈርት እንዲሁም የተለያዩ ረጅም ጊዜ የሚቀመጡ ዕቃዎችን ከላይ እናስቀምጣለን ማለት ነው። መስተዋቱ የቁም መስተዋት ነው። ዚህ ላይም ራሳችሁን መመልከት፣ ለብሳችሁ ራሳችሁን ማየት ትችላላችሁ ማለት ነው። ከዛም ባሻገር ውበትም ጭምር ስለሆነ ማለት ነው። ሌላኛው ነገር ደግሞ እንደምትመለከቱት ፓርቲሽኑ እዚህ ጋር በዛ ያለ ነው። የተለያዩ አልባሳቶችን ለብቻ ነጣጥልና ለያይተን ማኖር እንድንችል ተደርጎ የተሰራ ነው ማለት ነው። እንግዲህ ይሄ ቁም ሳጥን ከዚህ በላይ ለብቻ መነሳት የሚችል ከዚህ በላይ ለብቻ መነሳት የሚችል በቡለን ተሳሳሪ የሆነ ቆንጆ የሆነ ቁምሳጥን ነው ማለት ነው። አሰራሩ ምናምን ፊኒሽንጉ ጽድት ተደርጎ የተሰራ በሚያምር ሁኔታ የተሰራ ቆንጆ የሆነ ቁምሳጥን ነው ማለት ነው። ቤተሰቦች፣ ሰላህ ፈርኒቸር ነኝ። እንግዲህ ሰላህ ፈርኒቸር በሰፊው እንግዲህ ቲክቶክ ላይ ነው የምንቀሳቀሰው። ዩቲዩብ ላይም እንግዲህ በቅርቡ ያው እየመጣ እንገኛለንና በሰፊው እንግዲህ የተሻሉ ስራዎችን ደግሞ እንደዚህ ወደ ዩቲዩብ እንድናመጣ ከፈለጋችሁ ሰብስክራይብ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እንዲደርሳችሁ አድርጉ ማለት ነው። ወደ ኮስሞቲክሷ እንገባለን። ወደ ኮስሞቲክሷ ቲክቶክ ላይ ሰላህ ፈርኒቸር ብላችሁ ከገባችሁ ከመቶ ሰላሳ ሺህ በላይ ተከታዮች አሉን ማለት ነው። ስለዚህ ስራዎች ቢተሻሉ ቆንጆ ቆንጆ የሆኑ ስራዎችን ማየት ዲዛይኖችን መመልከት እንዲሁም ማዘዝ ማሰራት ትችላላችሁ ማለት ነው። ኮስሞቲክሷም እንግዲህ የአልጋው ማሽ ተደርጋ የተሰራች ቆንጂ → ቆንጆ የኮስሞቲክስ ነች እንደምትያወት ትሯ ጽድት ያለ ነው። ሁሉ ነገሯ በቃ በሚያምር ሁኔታ የተሰራች የምታምር የኮስሞቲክስ ነች ማለት ነው። መሳቢያዎቹ በስላይደር ናቸው። እነዚህ ማኒላዎቹ፣ መያዣዎቹ ምናምን ጭምር ማች ተደርገው የተሰሩ ቆንጆ የሆነች ኮስሞቲክስ ነች ማለት ነው። ቤተሰቦች ሰላህ ፈርኒቸር፣ ይሄ የምትመለከቱት ዕቃ እንግዲህ ወደ ሀይቅ ቢስቲማ የሚሄድ ዕቃ ነው ማለት ነው። ቲቪ ስታንድ ጨምሮ ያለው ክችን ካቢኔት፣ አልጋና ቁምሳጥን፣ ኮስሞቲክስ ጨምሮ የያዘ ። ሙሉ የቤት ዕቃ ከሀይቅ ቢስቲማ ድረስ ታዘን እዚህኛ ጋር ተሰርቶ ወደዛ የሚሄድ ነው ማለት ነው። ቤተሰቦች እንግዲህ ኪቺን ካብኔቱን ደግሞ የማሳያችሁ ይሆናል ማለት ነው። ይህ የምትመለከቱት ኪቺን ካብኔት ሁለት ሜትር ነው፣ ወደ ጎን ሁለት ሜትር ነው፣ ብዙ እቃዎችን መያዝ የሚችል ነው ማለት ነው። በቀላሉ መንቀሳቀስ የሚችል ከዚህ በላይ ለብቻ መነሳት የሚችል ነው ማለት ነው። ከዚህ በላይ ለብቻ መነሳት ይችላል፣ በቀላሉ መንቀሳቀስ የሚችል ነው ማለት ነው። ከላይ እንደምትመለከቱት ብዙ እቃዎችን መያዝ ይችላል ከስርም እንደዚሁ ብዙ እቃዎችን መያዝ ይችላል በሚያምር ሁኔታ የተሰራ ቆንጆ የሆነ ኪቺን ካብኔት ነው ማለት ነው። እዚህ ጋር ብርጭቆ ነክ ነገሮችን ማስቀመጥ እንችላለን። ከዚህ በኩል ደግሞ ሶስት መሳቢያዎች ገብቶለታል። እንደምታዩት በሚያምር ሁኔታ የተሰራ ቆንጆ የሆነ ኪቺን ካብኔት ነው። እንደዚህ አይነት ስራዎችን ማዘዝ ማሰራት የምትፈልጉ ሰዎች ካላችሁ የትኛውም ቦታ ሆናችሁ ደውሉ። እቃው ተሰርቶ የምትፈልጉበት ቦታ መድረስ ስለሚችል ማለት ነው። የተለያዩ ሰዎች እንግዲህ ደጋግሜ እየነገርኳችሁ ነው። ስራዎቻችንን እያገጫጩ በመልቀቅ በመልቀቅ ከቲክቶክ ላይ በመወሰድ ብዙ ሰዎችን እያደናገሩ ይገኛሉ ማለት ነው። ትክክለኛው ሰላ ፈርኒቸር የሚለው የዩቲዩብ ቻናል ይሄ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስራዎች በሰፊው ተደራሽ እንዲኖር እንዲሁም ከስተምሮች ጋር ቤተሰቦች ወዳጅ፣ ወንድም እና እህቶቻችሁ ጋር እንዲደርስ ማድረግ ትችላላችሁ ማለት ነው። ይመቻችሁ። በጣም ወዳችኋለሁ። አመሰግናለሁኛ።